ያን በህብር ደምቀን በአንድነት ተሳስረን ብዙ የድል ታሪኮችን አሳይተናል። እነዚህ የድል ታሪኮች ደግሞ በዓለም አደባባይ ኢትዮጵያ ማንናት ለሚለው ብዙ ምሳሌዎችን ያሳየ የድል ታሪኮቻችን ዛሬ ድረስ ሲዘከሩ ይኖራሉ። ተመልካቾች ዛሬ በመዳረሻችን የተገኘ ነው፣ በመዲናችን አዲስ አበባ የሚገኘው የጥቁር ሕዝቦች የታሪክ ተምሳሌት የነጻነት ምልክት ከኢትዮጵያ አልፎ ደግሞ ለአፍሪካውያን ምልክት የሆነው ላይ የዓድዋ ድል መታሰቢያ ሙዚየም ላይ ተገኝተናል። እንግዲህ የዓድዋ ድል መታሰቢያ ጀግኖች አባቶች በዱር ሜዳ አጥንታቸውን ከስክሰው ደማቸውን አፍስሰው ደግሞ ዛሬ ላይ ያቆዩትን ኢትዮጵያ የአሁኑ ትውልድ በተለይ በመደመር እሳቤ ያለ ትውልድ ደግሞ በትውልድ ቅብብሎች ላይ ያኖረን ታሪክ ወደፊት ኢትዮጵያን ለማሻገር የሚሆኑ በርካታ የታሪክ ስራዎች የተሰራበት ኢትዮጵያ ማናት ለሚለው በግልጽ ቁልጭ አድርጎ ማሳያ ነው ተብሎ የሚወሰደው የአድዋ ድል መታሰቢያ ላይ ደርሰናል። ይህ መታሰቢያ እንግዲህ የሁላችንም የነጻነታችን ቀን ድል የሆነበት ቦታ ነው። ዛሬ በቅዳሜ መልክ በመዳረሻችን የአድዋ ድል መታሰቢያ ምን አይነት ገጽታ አለው መልኩስ፣ ምን ይመስላል ስንል ከእናንተ ጋር የጋራ ቆይታ እናደርጋለን። አብራችሁን ማልበት ትዕግስት አንጋሶ ይባላለሁ የአድዋ ድል መታሰቢያ ሙዚየም ከፍተኛ አስጎብኝ ነው። የአድዋ ድል መታሰቢያ ሙዚየማችን በጣም ሰፊ ነው። በጣም ትልልቅ ታሪኮች ያሉበት የሙዚየም ነው። እንግዲህ ዛሬ ላሳየሽ ያሰብኩት ሴቶች በአድዋ ደመቻ እና ጦርነት ጊዜ የነበራቸው ሚና ምን ይመስላል የሚለውን ነው ማሳየሽ። ሌላው ደግሞ እንግዲህ የአድዋ ጦርነት የተካሄደበትን አጠቃላይ መልክዓ ምድሩ ምን ይመስላል፣ የጦርነቱ አስተላለፍ ምን ነበር፣ የሚለው በሰፊው ማሳየት የሚችል የአሸዋ ገበታ የሚባል አለን። ሙዚየማችን ላይ በጣም በብዙ ጎብኚዎች የተወደደ ስፍራ አለ፣ እሱን አሳይሻለሁ። እንዲሁም ሌላ የቢዝነስ ሴንተር አለን። ቢዝነስ ኤሪያ የምንለው ብዙ የተለያዩ ሱቆች አሉ፣ ሬስቶራንቶች፣ ሲኒማን ጨምሮ የተለያዩ የስፖርት መዳረሻ ቦታዎችም ያሉት አለን። እነሱን አሳይሻለሁ። ኦሪጂናሏ በነገራችን ላይ በሰዓቱ እየተጠቀሙባት ከኋላ የምታዩዋት ናት። ይሄ ግን እንደ ሪፕልካ ወይም ደግሞ ለሙዚየማችን ነጋሪት ያለውን ትልቅ አስተዋጽኦ ለማሳየት ታስቦ የተሰራ ነው። ስኬል ላይ ቤስ ተደርጎ የተሰራ ነው። ይሄ የምታዩ እጅግ ተራራማ ድንጋያማ የሆነ ቦታ ላይ ነው እንግዲህ የዓድዋ ጦርነት የተካሄደው። እንዴት ነበረ ጦርነቱ የተካሄደው፣ አሰላለፉ እንዴት ነበረ የሚለውን ስንል እዚጋ በጥቁር የምታያቸው ስማቸው በቀይ የተጻፈ አስራ ሁለቱ ጀግናዎቹ የጦር መሪዎች ቅድም ሐውልታቸውን ያየናቸው ማለት ነው። እንዲሁም ደግሞ በፊታውራሪነት እቴጌ ጣይቱ ደግሞ የአጼ ምኒልክ የመሩ ጦር አጠቃላይ አድዋ ላይ ነበረ ቤዝ ያደረገው ወይም ካምፕ አድርጎ የነበረው ማለት ነው በዛ በቢጫ የምታያቸው ሰማያዊ ጀነራሎች ስማቸው በሰማያዊ የተጻፈው የጣሊያን ወታደሮች ካምፕ አድርገው የነበረበትን ቦታ የሚያሳይ ነው። የቦታዋ ስም እንጥጮ ትባላለች። እንግዲህ በእንጥጮና በአድዋ መካከል በሁለቱ ካምፕ ማለት ነው በሀያ ኪሎ ሜትር ሚያክል ርቀት ነበረው ማለት ነው። በዚህ መሀል ነው የአድዋ ጦርነት የተካሄደው። እና ይሄኛው የአሸዋ ገበታ ሞር አድዋ ምን ይመስላል፣ የአድዋ ሰንሰለታማ ተራሮች ምን ይመስላሉ የሚለውን ለማሳየት ታስቦ የተሰራ ነው እና ይህን ይመስላል። በነገራችን ላይ ያልሽው ገለጻ እራሱ እጅግ በጣም ቆንጆ ነው፣ ምክንያቱም ያንን የነበረውን ጊዜያቶች በታሪክ ሰንዶ ማስቀመጥ፣ አሁን ያለው ትውልድ ደግሞ ታሪክን የሚያወራ ብቻ ሳይሆን ታሪክን የሚሰንድ የቀደመ የአባቶቹን ታሪክ ደግሞ በትውልድ ቅብብሎች ውስጥ የሚያኖር ነው። በተለይ የአድዋ ታሪክ የሁላችንም የጀግንነት ታሪካችን ነው። ይህንን አሁን ሁላችንም ያንን ጊዜ ስናስታውስ የተነገረንን ብቻ ነው የምናውቀው። ግን ደግሞ ይሄ ነበር ብሎ ደግሞ ማስቀምጥ በራሱ ትልቅ ነገር ነው። በጣም ነው ደስ የሚወጣ። እስኪ እንቀጥል። ደግሞ ገበያው ቢሞት ተተካ ባልቻ መድፋ አገላባጭ ብቻ ለብቻ ተብሎ። በነገራችን ላይ ፊታር ደጅ አዝማች ባልቻ እሳቸውም ጀግና የጦር መሪ የነበሩ በኢትዮጵያ በሰዓቱ በኢትዮጵያ ከነበሩ የጦር መሪዎች በመድፍ አገላባጭነታቸው ትልቅ ታሪክ የሰሩ ጀግና ናቸው። እነሱን ለማሰብ ነው ይሄ መድፍ። በነገራችን ላይ የጣሊያን መድፍ ናት፣ የጣሊያን መድፍ ናት። ግን ደግሞ በኢትዮጵያውያን ጀግኖች ዓድዋ ጦርነት ላይ እየተማረከች ናት። እንግዲህ ኢትዮጵያውያን ምንም መድፍ ሳይኖራቸው በጣም ብዙ መድፍ ይዘው የመጡት የጣሊያን ወራሪ ኃይል ማሸነፍ የቻሉት ከራሳቸው ከጣሊያን ወራሪ ኃይል መድፎችን ጠመንጃዎችን በመቀበል ነው ማለት ነው፣ እንጂ ከጣሊያን የተማረከች ኢትዮጵያውያን እነሱን ለማጥቃት የተጠቀሙባት መድፍ ናት። አድዋ ሙዚየም ሰፊ ነው። በደምብ በአንድ ቀን እራሱ ጎብኝተን ምን ጨርሶ አይመስለኝም። ምን ያህል ጎብኚዎች ይመጣሉ? የጎብኚዎች ቁጥርስ እንዴት ያለ ነው? በጣም ብዙ ጎብኚዎች አሉን፣ የሀገር ውስጥ ጎብኚን ጨምሮ ከተለያዩ የአፍሪካ ሀገራት የሚመጡ ከተለያዩ አውሮፓ ሀገር የሚመጡ በጣም ብዙ ጎብኚዎች አሉን። ደስ የሚለው ነገር ሁሉም የመጣው ጎብኚ በደንብ ተደስቶ ታሪክን አውቆ በጣም ተደሞ፣ በተለይ አፍሪካ ሀገር የሚመጡ ጎብኚዎች አድዋን ሲጎበኙ በጣም የተለየ ስሜት እናይባቸዋለን እና የሁሉም ደስ የሚል በጣም ብዙ ታሪክን አውቀው የሚሄድበት ስፍራ ሆኗል አድዋ ሙዚየማችን በጣም ደስ ይላል። ቅድም ያልሽኝ እንጎበኘዋለን ያልሽኝ ስፍራ አንዱ ይሄ አዎ፣ በሚገባ የሴቶች ሚና በአድዋ ዘመቻ ጊዜ ና ጦርነት ጊዜ ምን ይመስላል የሚለውን ሀሳብ ይዞ የተሳሉ የስዕል ስራዎች ናቸው። እንግዲህ ከሀያ ሺህ በላይ ሴቶች አድዋ ዘመቻና ጦርነት ላይ ተካፍለዋል። በጣም ትልልቅ አስተዋጽዎች አበርክተዋል። እንግዲህ ኛው ስዕል ላይ እንደምታየው ስንቅ በማዘጋጀት ሂደት ላይ የነበራቸውን አስተዋጽኦ ለማሳየት ታስቦ ነው። እንግዲህ ለዛ ሁሉ ከመቶ ሀያ ሺህ በላይ ኢትዮጵያውያን ዘማቾች ለነሱ ስንቅ ማቅረብ፣ እያንዳንዱ ባረፉበት ቦታ በሄዱበት ቦታ ምግብ ማብሰል፣ ሁሉን ነገር ለማዘጋጀት እንዴት ከባድ እንደሆነ መገመት ትችያለሽ። እሱን ትልልቅ ኃላፊነቶችን ሲወጡ ነበረ። እንግዲህ አድዋ ሙዚየማችን ስትመጪ ደስ የሚለው ነገር ምንድን ነው? አድዋ ጦርነት ሄደው የተዋጉ ብቻ የሚወሱበት አይደለም። ሲጋ ፎቶግራፋቸው የምታያቸው ጀግኖች ሀገር ጠባቂዎች ናቸው። ሀገርን በመጠበቅ ትልቅ አስተዋጽኦ ያበረከቱ እዚሁ ቀርተው ማለት ነው። በሌላ ወገን ጠላት እንኳን ቢመጣ ደጀን ለመሆን እዚሁ የቀሩና ትልልቅ አገርን በመጠበቅ ትልቅ አስተዋጽኦ ያበረከቱ ጀግናዎች ናቸው። በነገራችን ላይ በጣም አዋቂዎች ናቸው አባቶቻችን። ታሪካቸውን ለትውልድ ለማሻገር ሰፊ ስራ እየሰሩ ነው። አስቀድሜ እንዳልኩሽ የአሁኑ ትውልድ ደግሞ ታሪክን መናገር ሳይሆን ደግሞ ታሪክን ሰንዶ ለቀጣዩ ትውልድ ማስተላለፍ አድዋ የሌለ ነገር የለም። ደሞ ምን ልታሳይኝ ነው አሁን? እሺ አድዋ ውስጥ የጥንካሬ መገለጫ አንዱ ታሪካችን ውስጥ ኮንስስተንሳችን፣ አንድ ነገር ያለ ማቋረጥ ከመፈለግ የመነጨ ውጤት ነው አይደል? አድዋ በትክክል ስለዚህ፣ ወደ ጂምናዚየምን ደግሞ የሚመጣው ሰው ሳያቋርጥ ረጅም ዘመናትን በሚሰራው እንቅስቃሴ ጤናውን ይጠብቃል፣ ጥንካሬውን ያዳብራል ብለን ነው። ከአድዋ ጋር የሚገናኝ ነው። ሰው እንግዲህ ጤናውን ለመጠበቅ ሁን ዘመናዊ፣ የሚያምር ልብስ፣ የሚያምር ቲሸርት፣ የሚያምር ቀሚስ ለመልበስ ጥሩ ሰውነት ያስፈልጋል። ልብስ ማስተካከል ሳይሆን ሰውነትን ማስተካከል ነው፣ እንደ አድዋ ዘመን እንደ ጀግኖቻችን ራሳችንም ላጀግንነት ያስፈልገናል ማለት ነው። ስሜታችንን መቆጣጠር መቻል። መልቲ ሲስተም አለ፣ መልቲ ሞል አለ፣ ንግድ ሳል ምናን የምንጫወበት ልቅሊም አለ። እዚህ ደግሞ በተወሰነ መጠን ጤናችን ልንጠብቅባቸው የምንችሉ የመሮጫ ማሽኖች ለልግለት አንባችን የሚያገለግሉ ካርዲዮ ቫስኩላር ኢንዱራንስ የምንላቸው ሮዊንግ ማሽን ብዙ ቦታቸው የማናገኛቸው ጊዜ የሆነ የዋጁ ዘመናዊ ማሽኖች አሉበት ቤት አለን። እዚህ እዚህም ደግሞ በተመሳሳይ መንገድ የሚመጡ ቱሪስቶች አካላዊ እንቅስቃሴ የሚሰሩበት ሳምንትም ወራትም የሚቆዩ ሰዎች ካሉ እዚህ አካላዊ እንቅስቃሴ ሰርተው ጤናቸውን ጠብቀው ጥንካሬያቸውን አዳብረው እንደ አባቶቻችን ጠንካራ ሆነው የሚወጡበትን ጤናችንን እንጠብቅ የሚለው መርህ ተተከትለን ደግሞ አካላዊ እንቅስቃሴ እናደርጋለን። ጠንካራ ትውልድን ለመፍጠር በትውልዱ ስራ ለመስራት አንዱ ጤናን መጠበቅ ነው። እነዚህ በጣም ነው የማመሰግነውየስረጎበኝ ሽን ስለመጣሽ። ሰው ለጉብኝት ሲመጣ ደግሞ ዓድዋ ከመጣ በኋላ ትንሽ ረፍት ያስፈልገዋል። ሻይ ቡና ማለት አለበት፣ መመገብ አለበት። አካባቢው በራሱ ቆንጆ ነው። ተቀመጡ ተቀመጡ የሚለው ሰው ግን ጭር ብሏል። ምሳ ሰዓት ምናልባት ትንሽ ገፋ ሲል ነው ሰው የሚኖረው። ቆንጆ ቡና ማላቸው። እሺ ቡና ነው የጠጣ ነው በጣም ቆንጆ ጠውም ቡና ነው። አባቶች ጀግኖች አባቶች ታሪክን በትውልድ ቅብብሎሽ እዚያ ያድርሰውታል። የዘመኑ ትውልድ ደግሞ የእኛ ትውልድ ደግሞ ታሪክን ሰንዶ ደግሞ ለሚቀጥለው ትውልድ ለማሻገር በርካታ ስራዎችን ይሰራል። ከነዚህ ስራዎች ወይም ደግሞ ታሪክን ከሚያጎሉ ቦታዎች ውስጥ አንዱ አድዋ ሙዚየም ነው። አድዋ ሙዚየም ሰው ሲመጣ ጎብኝቶ ብቻ አይደለም የሚሄደው፣ የሚፈልገውን አገልግሎት ማግኘት ይችላል። አስቀድመን ለተመልካቾች እንዳሳየ ናቸው በርካታ የሚጎበኙ ቦታዎች እንዳሉ ሁሉ ደግሞ ሰው የተዝናኖት ጊዜውን ሊመገብበት የሚችሉ ትኩስ ነገሮችን ማግኘት የሚችልባቸው ስፍራዎች አሉ።